ሲደርስ ይመራል አሱርማራ ለብስ ስትሰልግ ቤት ይሄንን ለምን ተደረገ ሆነ። አዳምጪው። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የቤት ሾው ቤተሰብ የሆናችሁ ሸር ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ትኩስ ትኩስ ቪዲዮ እንዲመጣላችሁ ደግሞ የዲዮን ምልክቱን ንኩት። እኔ ምላችሁ ይሄን ልብስ ለብሼ የመጣሁት ለእናንተ ከአሁን ቀደም ቪዲዮ ስለሰራሁላችሁ እንዲገባችሁ ነው። ይኸውላችሁ ይሄን ይሄን ልብስ የገዛችልኝ ልብስ ያዘዘችልኝ ልጅ ናት፣ ስጦታ የገዛችልኝ እና ስጦታ ገዛችልኝ ብለሽ የምትናገር ያልመሰለኝም ነበር። ስለዚህ እንዴት ገብሬ ይቀየመኛል፣ ለአንቺ ገዝቼ እንዴት ለገብሬ አልገዛም ስለዚህ ፕሊስ ፕሊስ ግዢና አስደስችልኝ ብላለች። እኔ ግን ዛሬ ቅውጥ ነው አደርገው፣ ቅውጥ አንቺ ደግሞ እንዳትቀየሚ ይሄን ስትሰሚ። ምክንያቱም እስኪ ገብሬ ምን እንደሚል እንስማ። እንደሚልንስማ ለምን ገዛችልህ? የታ እቃ ነው ምናምን ብዬ ቀውጠዋለሁ። ምን እንደ አብረን እንከታተላለን። የልጆችን ዩቲዩብ እየከፈተ እያስተካከለ ነው ያለ እና ግዢ አለችኝ ሱሪ ነው። ልጅቱ ግን ምን አስባ እንደሆነ ምን አስበሽ ነው ግን ሱሪ ያልሽበት ቃል፣ እንዴት ብላ ልብ ብላ ብታየው ነው። ገብሬ በጣም ትሸርት ይቀያይራል ግን ሱሪ ሲቀያይር አላየውም ይመስለኛል። ያስፈልገዋል። ስለዚህ አንቺ ለአንቺ አበሻ ቀሚስ ከገዛሁ ለገብሬ ደግሞ ብላ እንግዲህ፣ በራሴ ነው መርጬ የገዛሁት። እናንተ ውሸት ነው የሚመስላችሁ፣ ሁሉም ሚቱብ ሰው ስለሚዋሽ ውሸት ነው። ይኸው አዲስ ነው ስለዚ ይሆነዋል አይሆነውም፣ ግን ሁለት ሁለትን የገዛሁለት የላከችለት፣ እስከ ጫማው እንዲገዛ ነው ብሩ የላከችለት፣ የላከች በእኔ አካውንት ነው። ጫማውን ፈልጌ አጣሁ። የግዛ ምክንያትም ካወቀ በኋላ ግን ሱሪውን ሰላሳ ምናምን እንደሚለብስ ስለማወቅ ዝም ብዬ ገዛሁት። ልጁን ደግሞ ምን አልኩት? ልክ ካልሆነው ተቀይረኛል ገብሬ

እናንተ እዩት፣ ይህን ይህን ነገር ልብ ብላችሁ እዩት። መስቀል ያው መስቀል ነው፣ ይኸው አይገርምም። አሁን ነው ልብ ብዬሽ አየሁት። ስገዘው ልብ ብዬሽ አየሁት። ዜድ ደግሞ ዜድ ይኸውላችሁ፣ ዜድ ጽሑፍ ሆኖ መስቀል ልክ ይሆነዋል ግን

ግን እግዚአብሔር ይመስገን ጤና ካለን፣ እንደስ ካለ ግን አሁን ልቀውጦ ነው። እሺ ልቀውጦ ነው። እንዴት ገዛችልህ? እኔ አልገዛሁልህም ቢለው፣ ነው እኔ አልገዛሁትም

ሌላ ነገር እገዛለሁ። ምክንያቱም ምክንያቱም የፍቅር መገለጫ ይህ ልብስ የገዛው ሰው ታውቃለህ። ይህ ልብስ ሰማ ሰማለ ስወራ ሰማለ እኮ አታውቃትም። ምን ነው የማውቃት። ግን ይህ ልብስ ስትገዛ ቪድዮ ስሰራ ይህን ስጦታ ነው የገዛችልኝ። ይሄ ደግሞ ኦርደር የሚሆነው ቤቲ ቤቴ፣ ለምንድነው? ስጦታ ነው ብለሽ አወራሽ። ለገብሬ ሱሪ ግዥለት ብላ ብር ላከች። ለምንድነው ሱሪ ግዥለት ያለችው? እኔ አይደለም የገዛሁት እዛ ብሔር አይደለም የገዛሁት ምን ማለት ነው? እኔ ማቃለሁ ለምን ሱቂ ለምን ታረከ ተመጣሽ አ ከተመጣሽ ታይ እሄን ይገዛችሁ ልጅ አልኩህ። ኦርደር ያደረገችሁ ብዙ ልብስ አለ አይደል? ከብዙ ልብስ ጋር ይሄን ስጦት ታገዛችሁ ልኝ ብለኔ ይሄን ኦርደር አድርጋለህ ለኔ ተሰቦቻ ይሄን ለኔ ሱቆ ታገዛችሁ ልኝ ስል፣ እንዴት ገብሬና አንቺ አንድ ናችሁ? ለኔ ሱሪ አገዝለት ብላ። እንደውም ገና ብር አለ ጫማ ተብሎ እሺ፣ ትሻት ተብሎ እሺ። ለምን ሱሪ ገዛችሁ ነው? ከድና ሱሪ ግጅለት አለች። ለምን ሱሪ ገዛችሁ? ምን አስባ ነው ስልክ ብትገዛ ችግር የለውም ምን እንዳስበች መጠየቅ አለባት ወይ እራስህ ጠይቅ ምን አስባ ውን ችእዛወን ል አይደለምአይደለምይ መልክት አለው ሴት ልጅ ነገር ሱሪ ከገዛች ው ለወንድ ልጅ ለባዕዳ ወንድ ማለት ነው ሱሪ ከገዛች ሸሚዙን ካጠበች መልእክት አለ መልእክት አለ። ግን ለአንቺ ቀሚስ ሲገዛ መልእክት ነው? እኔማ የመዳብ ቅመሞች ራይ ነሽ ብላ ነው። እንግዲህ እንደገና ደግሞ ምናለች መሰለህ፣ አንቺ በቅናሽ ዋጋ ስለሸጥሽልኝ በዛ ላይ አካክስ ብዬሽ ነው አለች። አንተ እንዴት ነው ስለዚህ አንቺ የመዳብ ቅመም ራእይ ኮንሽ፣ እኔ ደግሞ የመዳም ቅመም ራእይ ባል ነኝ።

የእውነት ከሆነ አሁን ይሄች ሴት ናት? ይሄም ሆነ ሴትን መላኳና አለመላኳ በምንድን ነው እርግጠኝነት ሴት ናት ያወራ? እንዴት ነው እንዴት ነው ሰው በስተልሽ እንደሆነስ በምን አውቀዋለሁ? ምን ማለት ነው? ያንቺስ ምን ማለት ሴት ትሁን ወንድ ትሁን ለአንቺ እንዲገዛ ያርግ። ማን ነው እሱ እናውቃለሁ። አንቺ ባንቺ መጣሰው የምትጠራጠር እነዚህም ቢያመጡሽ ዝም ያልኩ አንቺ ደሞ መልስሽ ነው። ለምን ሱሪ መረጠሽ መጀመሪያ ነው

ስለዚህ ዝንጥ ስታይል ራሷን ይችልበትም አላውቅበትም። እንዴት ነው ባውይዛ ስላለቅሽኝ የቀረውን ብር ጫማ እገዛበታለሁ። በጣም አመሰግናለሁ። እውነት በጣም ያው ኑሮ ኑሮ ግን መልበስ መግዛት አቅቶኛል ሳይሆን

ልብ ብለሽ እንዴት ብለሽ እንዳየሽው አስተዋይ ሴት ሴትነሽ አስተውለሽ የምትበይበት ተረጋግተሽ የምትበይእንጀራይሽበምጣ የምወዳቸው ስታይሎች አንድ ቀን የሆነ እንትን ልብስ ልገዛ ሱሪ አለ። ይህ ሱሪ በጣም ያምራል፣ አዲስ የመጣ ነው። ያሰብሽው ይሳካልሽ የነካሽ ሁሉ ይስፋ። እ እንግዲህ መጀመሪያ ተናግሬ ነው። ለምንድን ነው የገዛችልት ሱሪ ምናምን ያልኩት ለጨዋታ ለማማማቅ ነው። ገብሬን ለመገመት ብቻ ጨዋታ አስደውለሽ ይቅርታ እንድትጠይቂኝ እንዳትቀየኝ። እሺ እና ወዳችኋለሁ።